ምራለው አዲሱን ቀን በምስጋና ቸርነት ለዚህ አድርሶኛልና ምረተ ዘመንን ያድስ ጌታ ክርስቶስ፣ ምረተ ዘመንን ያድስ አምላክ ክርስቶስ

ሁሉም ይሸፈናል። በረዴት ቸርነት ነው ያደረሰን እስከ ዛሬ፣ ቸርነት ነው የጠበቀን እስከ ዛሬ። ላመስክለ የኔ ጌታ በዝማሬ ላመስክለ የኔ ጌታ

ዘምሮ ለአምላካችን ዘምሮ የተከበሩ አባታችን ክቡራን ሊቃውንተ ቤተ ክርስቲያን መምህራን፣ አበው ካህናት፣ ወንድሞች ዲያቆናት፣ የተከበራችሁ የልዑል እግዚአብሔር ቤተሰቦች ሁላችሁ እንደምን አመሻችሁ? እንደምናመሻችሁ ምህረት ቸርነቱን አብዝቶ በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ ሎለባህርይ እግዚአብሔር ስሞ የተመሰገነ ይሆንልን። እንኳን አደረሳችሁ። አብረን ልልያለን፣ እያጨበጨብን እንዘምራለን። ለምስጋና የተከናወነ አንደበት አምላክ ቅዱስ ያሬድ እንዲያድለን፣ ዝማሬያችንን በቸርነቱ እንዲቀበልልን፣ የእርሱ መልካምና ቅዱስ ፈቃድ ይሆንልን። ጀምራለው አዲሱን ቀን በምስጋና ቸርነት በዚህ አደረሰ ሶኛልና ምሕረት ዘመንን ያድስ ጌታ ክርስቶስ፣ ምሕረት ዘመንን ያድስ አምላክ ክርስቶስ። ጀምራለሁ አዲሱን ቅን በምስጋና ቸርነት፣ በዚህ አድርሶኛልና፣ ምሕረት ዘመንን ያድስ ጌታ ክርስቶስ

ቃሉ የሚጠግን ሐዘን እየሻረ ማን አለ እንዳንተ፣ ማን አለ እንዳንተ እኔን ያከበረ። ሁሌ አዲስ ነው ያንተ ፍቅር ክበር ላለው ክበር ሁሌ አዲስ ነው ያንተ ፍቅር ክብር ላለው ክብር፣ ጨምራለሁ አዲሱን ቀን በምስጋና ጭነት! በዚህ አድር ሶኛልና ምረት ዘመንን ያድስ ጌታ ክርስቶስ ምረት ዘመን ያድስ አምላ ክርስቶስ አይት ቸል ስምትህ ቁስሌን የፈወስከው ሐኪምያንትንህ በሚደነቅ ምረት

እሱን ቀን በምስጋና ቸርነት ቸርነት ለዚህ አድር ሶኛልናት ምሬት ዘመንን ያድስ ጌታ ክርስቶስ ምሬት ዘመንን ያድስ አምላክ ክርስቶስ። አእዋፍ በማለዳ ምስጋና ያቀርባሉ፣ ሌቶ እንዳለፈ ብራን ያበስራሉ፣ ወራትና መታት ታድሰው ይመጣሉ። አያሉ እግዚአብሔር አያሉ እግዚአብሔር ክብር ይሰጣሉ እጹብ እጹብ እንዲህ በቀላል አይወራ፣ ግሩም ግሩም ያንተ ስራ እንዲህ በቀላል አይወራ። ጀምራለው አዲሱን ቀን በምስጋና ሸርነት ዚአድር ሶኛልና ምህረት ዘመንን አዲስ ምረት ዘመንን ያድስ አምላክ ክርስቶስ አላማ ያንተነ ህይወት የምትመራ ማንነት መስክር ማዳንን ያውራ። ይህን አመት ደግሞ ለንስሐ አተውከኝ። ፍቅር ነጌታዬ፣ ፍቅር ነጌታዬ እንዲው የወደድከኝ እጹብ እጹብ እጹብ ያንተ ስራ እንዲበቀላል ይወራ ግሩም ግሩም ያንተ ስራ እንዲበቀላል አይወራ ጀምራለው፣ አዲሱን ቀን በምስጋና ቸርነት እዚህ አድርሶኛልና ምረት ዘመንን ያድስ ጌታ ክርስቶስ ዘመንን ያድስ አምላክ ክርስቶስ ጀምራለው፣ አዲሱን ቀን በምስጋና ቸርነት ሸርነት፣ እዚህ አድርሶኛልና ምረት ዘመኔን ያድስ ቤታ ክርስቶስ ምረት ዘመኔን ያድስ አምላክ ክርስቶስ። አንቺን የያዘ ሰው ምን ይጎልበታል

ለሁሉ መጋቢ ጸጋሽ የማይጎድል ስምሽጥው ምግብ ከረሃብ የሚያስጠር ስምሽጥው ምግብ ከረሃብ የሚያዝጠር። አንቺ የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶነታል። ዘርመክር ባይኖረው ጎተራው ባይሞላ ሁሉም ይሸፈና በርድ የትሽጠና ሁሉም ይሸፈና በርድ የትሽጠና አንቺ ብትመጪ ከምስኪና ቤቴ እንደ ምጥምቁና ትበዛለኛ ሴቴ የአዲስ ኪዳን ቁርባን መንበር ጠረጴዛ ጽድቅና ሸተትን የሕይወትን መዓዛ ጽድቅና ሸተትን የሕይወትን መዓዛ አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል።

ዘር ምክር ባይኖረው ጎተራው ባይሞላ ሉም ሸፈናልበረትናሎም ሸፈናረትና የእግዚአብሔር ማረፊያ ኮሬብ ዋሻ የህይወት ውሃ ምንጭ መፍሰሻ ነበልባል ተዋይዶች ሙሴ አንቺን አይቷል። ጫማዊን አውልቆ በፊትሽ ተደፍቷል። ጫማዊን አውልቆ በፊትሽ ተደፍቷል። አንቺን የያዘሰው ነግጎ ልበታል። በረከት ቤቱ ቆንቶለታል ዘርመከር ባይኖረው ጎተራው ባይሞላ ሁሉ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ። ቸርነት ነው ያደረሰን እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ ላመስክ የኔ ጌታ በዝማሬ ላመስክለ የኔ ጌታ በዝማሬ ቸርነቱን ያደርሰን እስከ ዛሬ የጠብቅን እስከዛሬ ላመስግ ጌታን በዝማሬ ላመስግኝ ጌታ በዝማሬ መክሊትን ቀ ባሳዝን መብራትን ምዤ አልጠብቅ በታላቂ ቅርታ።

ያደርስም እስከ ዛሬ ቸርነቱን የገብክን እስከ ዛሬ መስግን ላመስግነ የኔ ጌታ በዝማሬ ላመስግነ የኔ ጌታ በዝማሬ። በአንተ ቸርነት ግን እመካለሁ የከበደው የከበደው ሸክሜ ይቀለኛል። ይቅርታህ ለባሪያ ይደርሰኛል። በመቅደስ በመቅደስ ቆሜ ለመዘምር ስራህን ትውል ለመመስከር እኔ ማነኝ እኔ ማነኝ ብዬ አስባለው። አምላክ ቸርነት ግን አደንቃለው ቸርነት ነው ያደረስን እስከዛሬ ቸርነት ነው የጠበቅን የጠበቅን እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ ዘ በሰዎች መመካት አቁም ያለን እረዳት ያንተነ አውቅያለ አንተ ከጠበከኝ በሕይወቴ ቅጥሬ አይደፈርም መድኃኒቴ። የኔን ስራ ተወው ተግባሬን የመስቀሉን ነገር መርሳቴን አዜሜን አንስተ አንተል ኢየሱስ ክርስቶስ። አምላኬን ቸርነት ነው ያደርሰን እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ፣ ላመስግን የኔ ጌታ በዝማሬ

ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር። በስም ሶስት ሲሆን እንዲሁም በአካ በግብርም ሶስት ነው ያለ መቀላቀል ፍጥረትን በመፍር በአምላክነትን በባህርይና

ዘርግቶ ክብሩ ጌትነቱ ከፍቅረት ለየቶ ይኖራል ዘላለም በመንግስቱ ጸንቶ ይኖራል ዘላለም በመንግስቱ ጸንቶ ሥላሴ ትረዳ ወትትነቀር ሥላሴ ትረዳ ሥላሴ ክትረ ወትር ሥላሴ ክትረ ወትረ ይመስክር ዮርዳኖስ ይናገር ታቦር የአምላክን ጌትነት፣ የስላሴን ክብር ይኸወ ዮርዳኖስ ወልድ ተገለጠ መንፈስ ቅዱስ አብም ቃሉም ሰተ ሥላሴ ትትረመም ወትትነከርም ሥላሴ ትትረመም ወትትነከርም ትትረመም ወትትነከርም ሥላሴ ትትረ ወጥትነ ለጌታዬ ለእግዚአብሔር ስላደረገልኝ ምን እለዋለው?

እግዚአብሔር ስላደረገለኝ ምን ከፍለ? ምስጋና ምስጋና እንጂ ምስጋና እንጂ ሌላ ምን አለ?

በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ፣ ይክበር ይመስገን መዳነ ዓለም የዓለም ቤዛ ይክበር ይመስገን መዳነ ዓለም የዓለም ቤዛ ይክበር ይመስገን መዳነ ዓለም ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ የክበር መስገን መዳን ያለም የዓለም ቤዛ

ዘምሩ ዘምሩ ዘምሩ ለንጉሥ ዘምሩ እንዘምር ለአምላካችን እንዘምር እንዘምር ለንጉሳችን እንዘምር እንዘምር ለፈጣሪያችን እንዘምር እንዘምር ለዳኛችን እንዘምር። ዘምዘም ቸርነቱ በኛ ላይ ስለበዛ ቸርነቱ በኛ ላይ ስለበዛ ይክበር ይመስገን መዳን